ወይ ደግሞ ተንኮለኞቹ አሉ። ተንኮለኞቹ አውቀው ስለሆነ እነሱ ምንም ቢመለስ ያው ዓላማቸው ነው። ግን እንዲህ ሲባል እውነት የሚመስላቸው ሞኞች ካሉ ግን ትንሽ ነገር ላስታውስ። ሃይማኖታዊ ትምህርት የሚሰጠው በሁለት በኩል ወይም በሁለት መንገድ ወይም ሁለት መልክ አለ። አንደኛው የራስን ምንነት በተመለከተ የራስን ሃይማኖት መማር ማስተማር፣ ሁለተኛ ደግሞ የራስን መማር ብቻ ሳይሆን የሌሎች ምን እንደሚመስል መማር ደግሞ የግድ ነው። የምንኖረው ምንም በሌለበት አጥሩ ቅጥሩ ተወስኖ ከሌላው ጋር እንዳንገናኝ ሆኖ አይደለም። ያለ ነው የምንኖርበት ሀገር ሐሰቱም እውነቱም ኑፋቄውም ክህደቱም ማስመሰሉም እውነቱም የተደባለቀበት ነው። ምርቱም ግርዱም ስንዴውም እንክርዳዱም የተደባለቀ ነው። ስለዚህ ስለ ስንዴው ብቻ ሳይሆን ስለ እንክርዳዱ መማር አስፈላጊ ነው። ስለ ቅዱሳን መላእክት ብቻ ሳይሆን ስለ አጋንንት መማር አስፈላጊ ነው። መጽሐፍ ቅዱስ የሚናገረው ስለ ሁሉ ነው። መጽሐፍ ቅዱስ ስለ እግዚአብሔር፣ ስለ አማኞች ብቻ ነው የሚናገረው። ስለ መላእክት ብቻ አይደለም፣ ስለ አጋንንትም፣ ስለ ክፎችም፣ ስለ መናፍቃንም ይናገራል። መልካሙን እንድንይዝ ስህተቱን የሚነግረን ደግሞ አውቀን አስቀድመን ተጠንቅቀን እንድንርቅ ያልሰማነው ነገር ኖሮ ስንሰማው እውነት መስሎን የሚያብረቀርቀ ሁሉ ወርቅ መስሎን እንዳንሳሳት ነው እንደ ለማሳጠር ጌታችን የሁሉ መሰረት አብነት የሆነው ጌታችን በማቴዎስ ወንጌል ምዕራፍ 16 ላይ በተጻፈው ትምህርቱ ላይ ደቀ መዛሙርቱ እንዲህ አላቸው፣ ከፈሪሳውያን እና ከሰዱቃውያን እርሾ ተጠበቁ አላቸው። ማቴዎስ 16 ቁጥር 6 ላይ ደቀ መዛሙርቱ ግን እርሾ ሲላቸው እንጀራ ባኒዝ ነው ብለው አሰቡ ይላል። ግን በኋላ ጌታችን ስህተታቸውን እንደተሳሳቱ ተሳሳተው የማይተው አምላክ ነውእና በሚገባ ምን ማለት እንደሆነ አስተማራቸው። እርሾ የተባለው እርሾ በቁሙ ሳይሆን ከፈሪሳውያንና ከሰዱቃውያን የሐሰት ትምህርት ተጠንቀቁ ማለቱ መሆኑን አስረድቷቸዋል። ስለዚህ ጌታችን እሱ እውነትነቱን ብቻ እውነቱን ብቻ ለን ያስተማረው በተቃራኒው ካሉ ከፈሪሳውያንና ከሰዱቃውያን የስህተት ትምህርት እንዲጠበቁ አስተምሯል። አሁን እነዚህ ሁለት ወካዮች ናቸው። በጣም የሚገርመው ፈሪሳውያን ማለት የሃይማኖት መልክ አላቸው በጣም አማኝ የሚመስሉ በጣም የሚያስመስሉ ግን ውስጣቸው ከእግዚአብሔር የራቀ ውስጣቸው በተግባር ሲታይ ማመናቸው በጣም የሚያጠራጠር እነሱ የሚመስላቸውን እንጂ በትክክል የሆነውን የማያምኑ አስመሳዮች ናቸው። በዘመናችን እነሱን የሚመስሉ ሞልተዋል። መጽሐፍ ቅዱስ ከኛ ወዲያ የሚሉ ለክርስቶስ ለወንጌል ተቆርቋሪ የሚመስሉ እንደ ፈሪሃ የሚያስመስሉ ግን ውስጣቸው ከእግዚአብሔር የራቀ ከወንጌል የራቀ ከድህነት መንገድ የራቀ ወገኖቻችን ሞልተዋል። ፈሪሳውያን ማለት እነዚህ ናቸው። ከፈሪሳውያን ተጠንቀቁ አለ ከትምህርታቸው። ሁለተኛው ደግሞ ከሰዱቃውያን ነው። ሰዱቃውያን ደግሞ የማያምኑ ማቴሪያሊስቶች፣ ቁስ አካላውያን ናቸው። ኑሮ በዚህ ዓለም ብቻ ነው የሚመስሉ ብለው የሚያምኑ ማለት ነው። ስለዚህ ከሁለቱም ለመጠንቀቅ ትምህርታቸውን ማወቅ እንዳለብን ጌታችን ተናግሯል። ወካይ ናቸው ከሚያስመስሉ የሃይማኖት መልክ ካላቸው ግን ደግሞ ውስጣቸው ስህተት ክደት ከሆነ እንደገና ደግሞ አቴይስት ከሆኑ ማቴሪያሊስት ከሆኑ ከማያምኑ ከቁሳ አካላውያን ማለት ነው። ከሁለቱም መጠቀቅ እንዳለብን ጌታችን በጣም በተደጋጋሚ ያስተምሯል። በማቴዎስ ወንጌል ምራፍ ሰባት ላይ አትፍረዱ ካለ በኋላ አትፍረዱ ካለ ዝም ብለን ሁሉንም እንቀበል እንዳንል ከሐሰተኞች መምህራን ከሐሰተኞች ነቢያ ተጠበቁ። በውጫቸው የበግ ለምድ የለበሱ ናቸው፣ በውስጣቸው ግን ነጣቂ ተኩላዎች ናቸው አለ። በግ የተባለ ራሱ ክርስቶስ ነው። በግ የተባለ እሱ ቃል ነው። በግ የተባለ ወንጌሉ ነው ይዘው ሲዞሩ ቃሉን ሲጠቅሱ መንፈሳውያን ክርስቶሳውያን ይመስላሉ። ውስጣቸው ግን ነጣቂ ተኩላ ነው። ከነዚህ ተጠበቁ፣ ተጠንቀቁ ብሏል። ቅዱስ ጳውሎስን ፊልጵሶስ ምዕራፍ ሦስት ላይ ከውሾች ተጠበቁ ይላል። ውሻ ብሏቸዋል ቅዱስ መጽሐፍ። ሃይማኖት ፖለቲካል ኮረክትነስ አይደለም። እውነቱን እውነት ሐሰቱን ሐሰት ማለት ነው። ማስመሰል አይደለም። ዝም ብሎ ውሸቱን አይ ልክ ሊሆን ይችላል ያሉ መመሳሰል አይደለም። ሰው እንዲወድ ሰው ቢሰማ ደስ የሚለውን መናገር አይደለም። ዝም ብሎ ማከክ አይደለም። ቁስል ቢያኩት አይፈወሱም። ቁስል የሚፈወሰው ካስፈለገ መፍረጥ ካለበት ፈርጦ ሰርጀሪ ካስፈለገው ሰርጀሪ ኦፐሬት ተደርጎ ነው። ስለዚህ ቅዱስ መጽሐፍ ከስህተት ትምህርት እንድንጠበቅ በጣም ደጋግሞ ነው የሚናገረው። እንደ ይህንን መግቢያውን ለማጠቃለል ራእየ ዮሐንስ ምዕራፍ ሁለት ላይ መድኃኒታችን ኢየሱስ ክርስቶስ ለስሙ አጠራር ምስጋና ይግባውና የሰባቱን የቤተ ክርስቲያን አባቶች በእያንዳንዳቸው ግብር ሲናገር አንደኛውን ስለ መልካም ግብሩ ካመሰገነው በኋላ ግን የምነቅፍብህ አለኝ ይለዋል። ነገሩን ለማሳጠር ወደኋላ ራእይ ምዕራፍ ሁለት ከቁጥር 13 ጀምሮ መልካም ነገሩን እያመሰገነው ከሄደ በኋላ ግን ደግሞ ደካማ ጎኑን ይነግረዋል። ደካማ ጎኑ ምንድን ነው? ዳሩ ግን ለጣዖት የታረደውን እንዲበሉና እንዲሴስኑ በእስራኤል ልጆች ፊት ማሰናከያን እና በእስራኤል ልጆች ፊት ማሰናከያን ያኖርባቸው ባላቅን ያስተማረ የበለዓምን ትምህርት የሚጠብቁ በዚያ ከአንተ ጋር ስላሉ የምናቅምበት ጥቂት ነገር አለኝ። እንዲሁ የኒቆላውያንን ትምህርት እንደነዚህ የሚጠብቁ ሰዎች ከአንተ ጋር ደግሞ አሉ። እንግዲህ ንስሐ ግባ፣ አለዚያ ፈጥኛ መጣባለሁ በአፌን ሰይፍ እዋጋቸዋለሁ ይላል። ኒቆላውያን ስህተት ትምህርት የሚያስተምሩ ናቸው። ኒቆላዎስ ከሰባት ዲያቆናት አንዱ ነበር። ኋላ ግን ከባድ ኑፋቄ የሚያስተምር ሰው ነው የጨረሰው። እንዲሁ እግዚአብሔር ፍጻሜያችንን እንደ ይሁዳ እንደ ኒቆላዎስ እንደ ደማስ ከመሆን ይጠብቀ ማለት ኒቆላውስ ከሰባቱ ዲያቆናት አንዱ ነበር። ኋላ ግን እግዚአብሔር የሚጠላው ልፋቅ የሚያስተምር ነበር። ስለዚህ ይህንን የለክስ ያረባስ ጌታችን ምን አለው? ሌላ መልካም ብዙ ነገር አለ። መልካም ነገር ታግሰሃል ስለ ስሜ ሳትፈራ መስክርሀል ግን ጠንታ ተገኝተሃል። ግን እንዲህ ያለ ሰ ትምህርት የሚያስተምርቱ እንደ በላም ያለ ትምህርት የሚያስተምርቱ እንደ ኒቆላውስ ያለ ትምህርት የሚያስተምርቱ ዝም በማለት ባለመቃወም እነቅፋለሁ። ንስሐ ግባ ማለት ግብርህን አስተካክል ማለት ነው። ስለዚህ መጽሐፍ ቅዱስ የሚነግረን እውነቱን እንድንናገር ብቻ ሳይሆን ሐሰቱንም እንድንናገር እውነቱን እውነት ብለን እንድናመሰግን፣ ሐሰቱን ደግሞ ስህተት ነው ብለን እንድንነቅፍ ያዘናል። ስለዚህ ስህተቱን ስህተት ማለት ግዴታችን ነው እና መልካም እንደምናገር ብቻ ማምን ያስቸግራል። ስህተቱንም ስህተት ማለት ያስፈልጋል። ስለዚህ በስህተት ያለ ወገኖቻችንን ትምህርታቸውን ስህተቱን የምንነግረው ለእነሱም የማይጠቅም ለሁሉም የማይጠቅም ስለሆነ እና ስህተት አይነካብኝ ማለት ተገቢ አይደለም። ትምህርት በዚህ መንገድ ነው የሚሰጠው። እንግዲህ አዋልድን በተመለከተ የተነሳው ጥያቄው እውነቱን ለመናገር በትክክል ራሱ ጉዳዩን ምን ያክል እንደተረዳው ያጠያይቃል። ዋናው ነገር ምን መሰላችሁ? ብዙ ጊዜ ለመረዳት አስቸጋሪ አሁን መጽሐፍ ቅዱስ ብቻ የሚለው ትምህርት ስህተቱን የባጭሩ ነው ለማስረዳት ሞክል

ሁሉን ነገር ልንረዳው መሰረታዊ ነገር ልንረዳው የማንችል ከሆነ አልማ እንዴት እንረዳቸዋለን? ጉዳዩ ቤተክርስቲያን ታስፈልጋለች ነው። ይህ መጽሐፍ የተጻፈው በቤተክርስቲያን ውስጥ ነው። ቤተክርስቲያን ከብዙ ትምህርቷን ከማይገልጡ መጽሐፍት ለይታ ነጥላ ይሄ ነው የእኔ መጽሐፍት እነዚህ ናቸው ትምህርቴን የሚገልጡ ክርስቶስ ለእኔ የሰጠውን እውነት የያዙት እነዚህ ናቸው ብላ ለይታ እንደሰጠችን ሁሉ አረዳዳቸውንም የምናገኘው በዚህ ቤተ ክርስቲያን ውስጥ ነው ማለት ነው። መጽሐፍ ቅዱስ ብቻ ስህተት የሚሆነው እኔ ብቻዬን ዝም ብዬ አንብቤ ይገባኛል፣ ሁሉን ነገር እረዳለሁ፣ ሌላ አስተማሪ መሪ አያስፈልገኝም የሚለው አረዳድ ነው ስህተቱ። እንዲሁም ስለ እግዚአብሔር ሩጠን አዋልድ ውስጥ አንግባ። አዎ በዚህ ሂደት ውስጥ አዋልድም ይመጣሉ። ምክንያቱም የሊቃውን ትርጓሜ ቤተክርስቲያን የተረዳችበትን ይሄን መጽሐፍ የተረዳችበትን አረዳል በልጆቿ በሊቃውን ትርጓሜ እናገኘዋለን። እነዚያ አዋልድ ውስጥ ናቸው። ግን እሱ ሁለተኛ ሶስተኛ ደረጃ ላይ ይመጣል። ዋናው ጉዳይ ቅዱስ መጽሐፍ የበቀለባት፣ የተዘራባት፣ የበቀለባት፣ የሚነበብባት፣ የሚተረጎምባት፣ የምንረዳባት አውድ ቤተክርስቲያን ነው። ይሄ ማለት ነው አንድን ችግኝ ከተተከለበት ብንነቅለው ምናልባት ሌላ ቦታ ብንተቅለው ሊጸልቅ ይችላል። ችግኝ ከሆነ ግን ከሆነ ጊዜ በኋላ ብንነቅለው ሊጠቅ ይችላል። ያ የለመደውን አፈር ይፈልጋል። ቅዱሳት መጽሐፍትን ከቤተ ክርስቲያን ልንረዳቸው አንችልም ነው። የመጽሐፍ ቅዱስ ብቻ ትምህርት ዋናው ስህተቱ ይሄ ነው፣ ዋናው ስህተቱ ይሄ ነው። ቤተ ክርስቲያን ቅዱሳት መጽሐፍትን ያገኘንባት የሰጠችን፣ ለይታ መልጣ ቀንና ወስራ የሰጠችን ለምን ከመጽሐፍት በፊት ትምህርቱ በቤተ ክርስቲያን ውስጥ ነበረ። ጌታችን የሰጠው ትምህርት ነበረ። እነ ቅዱስ ጢፋኖስ ሰማይት ሲሆኑ የሐዲስ ኪዳን መጽሐፍት አንዳቸውም አልተጻፉ። የቤተ ክርስቲያን ትምህርት ግን ነበረ። ምስጢራቱ ነበሩ። በኋላም እንደ ቅዱስ ያይቆብ በሰማይትነት ሲሞቱ፣ የመጀመሪያ ሐዋርያ በሰማይትነት የሞተው ሌሎችም ሁሉ በሰማይትነት ሲሞቱ፣ ብዙ ቅዱሳት መጽሐፍት የአዲስ ኪዳኖቹ አልተጻፉ። የብሉይ ኪዳን መጽሐፍቱ ነው የነበሩት። የብሉይ ኪዳኖቹም በአዲስ ኪዳን መንፈስ እንዲህ ባለው መንገድ ገና ቀኖናዊ አልሆኑም። ይሄ ሁሉ ባሆነበት ጊዜ ግን ቤተክርስቲያን ነበረች። ክርስቶስ የመሰረተው ቤተክርስቲያንን ነው። ህይወት ያለው በቤተክርስቲያን ውስጥ ነው። ክርስቶስ ለቤተክርስቲያን ከሰጠው ትምህርት ውስጥ ሊጻፍ የሚችለውና እግዚአብሔር ባወቀ እንግዲህ መጽሐፍ ያለበት በመጽሐፍ ቅዱስ ተጽፏል። ግን ከዚህ ባሻገር ደግሞ ያልተጻፈ የቃል ትውፊት የምንለው አለ። ስለዚህ ቅዱሳት መጽሐፍ ክርስቶስ የሰጠው ትምህርት የተጻፈው በተጻፈ መንገድ ያለባቸው ናቸው። ትውፊት የምንለው የቃል ትውፊቱ ደግሞ ይህንን ቅዱሳት መጽሐፍትን የምንረዳበት አውድ ነው። ስለዚህ ትውፊት የተጻፈም ያልተጻፈም ነው። የተጻፈው ትውፊት መጽሐፍ ቅዱስ እንለዋለን። ያልተጻፈው ደግሞ የቃል፣ የተግባር የህይወት ትውፊት ይባላል። በቃል ብቻ አይደለም ትውፊት የሚተላለፈው። አሁን በቅዳሴ ጊዜ ያለው የካህናቱ እንቅስቃሴ፣ አቋቋማችን፣ ማማተባችን ወደት ዞረን እንጸልያለን። ሚስጥረ ቁርባኑ እንዴት ነው የሚዘጋጀው? ሰው ሲጠመቅ እንዴት ይሆናል? ይህ ሁሉ በመጽሐፍ ቅዱስ አልተጻፈም፣ ብዙም አይጻፍም። እንደውም አሁን አሁን ብዙ ነገሮች እየወጡ ነው እንጂ ማለት እንደዚህ ያሉ ሚስጥራዊ ነገሮች ዝም ብሎ ላላመኑ ሁሉ አይጋለጡ፣ ላላመኑት እዳ በደል እንዳይሆንባቸው ነው ያልተረዱትነቅፈው ስለዚህ እንደዚህ ያሉ ሊጻፉ የማይችሉት ወይም እስከሆነ ጊዜ ድረስ ያልተጻፉትና በህይወት ያሉት የቃል የህይወት ቱፊት ናቸው። የተጻፈው ደግሞ የጽሑፍ ቱፊት መጽሐፍ ቅዱስ ነው። ስለዚህ ዋናው ነገር አሁን መጽሐፍ ቅዱስ ብቻ የሚለው ትምህርት ዋናው ስህተቱ ይህን መጽሐፍ ለመረዳት ቤተክርስቲያን አታስፈልግም፣ ዝም ብዬ መጠየ በግሌ አንብቤ እረዳለሁ የሚለው ነው ስህተቱ። ቤተክርስቲያን ነች ዋናዋ፣ መሰረቷ እሷ ነች። እሷ በሰጠችን አሁን በእሷ እናትነት ነው የምንረዳው ማለት ነው። በዚህ ሂደት ግን የአዋልድ መጽሐፍትን ይመጣሉ። ሌሎች ብዙ ነገሮችን ይመጣሉ። በተለይ በዋናነት የአባቶቻችን ትርጓሚዎች፣ ቅዳሴያቱ እነዚህ ሁሉ ቅዱስ መጽሐፍን የሚያባሩ የሚያስረዱ ናቸው። ታዲያ አዋልድ መጽሐፍትን እንዴት እንረዳቸው የሚለውን ባጭሩ ለማንሳት ብዙ ጥያቄ አንድ ላይ ስለሆነ ነው። አዋልድ መጽሐፍትን በተመለከተ እንደው ሶስት አራት ነጥቦችን ለማንሳት ነው። አንደኛ አዋልድ መጽሐፍት የሚባሉት ከቤተክርስቲያን አስተምሮ ከቅዱስ መጽሐፍ አስተምሮ ጋር የተስማሙት ናቸው። ከዛ ውጭ የሆነ አዋልድ ልጅ አይባልም። ልጅ የሚባለው መቼም ከእናት አባቱ ባህሬ ባህር የተገኘ ነው። ከመጽሐፍ ቅዱስ ባህር የተገኙ ካልሆኑ አዋልድ ልጆች አይባሉም። አንደኛ። ሁለተኛ የቤተክርስቲያን መሰረታዊ አስተምሯ፣ ዶክትሪኗ የሚነገረው የሚሰበከው ምስክር ሆነው የሚጠቀሱት ቀኖናውያት መጽሐፍት ናቸው ወይም መጽሐፍ ቅዱስ ብለን የምንጠራው ማለት ነው፣ ካኖናይዝ የሆነው ማለት ነው። እንግዲህ ቀኖናዊ መጽሐፍ በትውፊት እንረዳዋለን። ትውፊት ደግሞ መንገድ እንዳይስድ በመጽሐፍ ቅዱስ ይጠበቃል። ስለዚህ ትውፊትና መጽሐፍ ቅዱስ የሚጠባበቁ ናቸው። ዝም ብሎ የተገኘ ሁሉ ትውፊት እንዳይባል በመጽሐፍ ቅዱስ መሰረት ይለካል። መጽሐፍ ቅዱስን ስናነብ ደግሞ በፕሮቴስታንት ወገኖቻችን የደረሰ እንዳይደርስብን አንድ ቃል እያነበቡ እንዲህ ነው እንዲህ ነው አልበራልህም፣ አልተገለጠልህም እያሉ መለያየት እንዳይመጣ ደግሞ በቤተክርስቲያን አረዳድ መንፈስ በቅዱስ በፊት በቤተክርስቲያን እንረዳዋለን። ስለዚህ ከዚህ በዚህ መንገድ ነው አዋልድንም እምናያቸው። ስለዚህ የቤተክርስቲያን አንደኛ የቤተክርስቲያን የአስተምሯ መሰረት ቅዱሳት መጽሐፍ ወይንም ቀኖናያት መጽሐፍት ናቸው። አዋልድ እንደ ዋና ምስክር ተደርገው አይወሰዱም። በእርግጥ እዚህ ላይ የታላላቅ አባቶቻችን እንደው የእነ ቅዱስ ዮሐንስ አፈወርቅ እንዲህ ያሉት አባቶች ትምህርት እንደ ምስክር በብዙ መንገድ እንደ ትልቅ ምስክር ተደርጎ ይወሰዳል። እንደው ከሌሎች አዋልድ ጋራም ያልያክል በኩልም ይታያል፣ ከፍ ያለ ቦታ አለው ያለው ትምህርት ስለሆነ አንደኛ። ሁለተኛ አዋልድ መጽሐፍትን የሚቃወሙት ብዙውን ጊዜ መጽሐፍ ቅዱስንም እራሱ የማያምኑት ናቸው። በመጽሐፍ ቅዱስ ያሉት አእምራትን የማይቀበሉ ሊበራል ፕሮቴስታንት የሚባሉ አሉ። እነዚህ ሊበራል ፕሮቴስታንቶች ይሄ ጌታችን ተአምር አደረገ፣ በድንግልና ተወለደ፣ ከሙታን ተነሳ የሚለው ብዙን አይቀበሉም። እንዲህ ያለው ነገር ሚቶሎጂ ነው፣ ተረት ነው የሚሉ ናቸው። ስለዚህ ብዙዎቹ ለመጽሐፍ ቅዱስ የተቆረቆሩ ለክርስቶስ ለወንጌል የቀኑ መስለው አለት የሚተቹት ብዙዎቹ ራሱ መጽሐፍ ቅዱስ ያሉትን ተአምራት የማይቀበሉ ናቸው። ቅርብ ጊዜ በተደረገ አንድ ጥናት ባየሁት፣ እንግሊዝ ሀገር ውስጥ የአንግሊካን ፓስተሮች አምሳ ፐርሰንቱ ፓስተሮች ናቸው። አምሳ ፐርሰንቱ ክርስቶስ ከድንግል ማርያም በድንግልና መወለዱን አናምንም ብለዋል። ግን እስቲል ፓስተር ናቸው። ሰላሳ ፐርሰንቱ ደግሞ ክርስቶስ ሞቶ መነሳቱን ትንሳኤን አናምንም ብለዋል። አሁንም ግን ፓስተር ናቸው። መምህራን ተብሎ ማለት ነው። ሀያ ፐርሰንቱ በምንም ነገር እርግጠኛ አይደለንም ብለዋል። እንዲህ ያሉት ሰዎች አዋልድን ቢነቅፉ አይገርምም። እራሱ መጽሐፍ ቅዱስን እንቀበለዋለን የሚለውን መቼ አመኑበትና እና ሁለተኛው ጉዳይ ይሄ ነው እንደዚህ ብሎ አዋልድን የሚነቅፉት አስተች ለወንጌል ለክርስቶስ ተቆርቁረው አይደለም። ራሱ መጽሐፍ ቅዱስ የማያምኑ ሰዎች ናቸው። ሁለተኛ ሶስተኛ፣ አዋልድን እናስተካከል ከማለት በፊት እንደ አዋልድን ከመንቀፍ በፊት ሰው ማስተካከል ያለበት አረዳዱ ነው። አረዳዱን ካላስተካከለ እንኳን አዋልድን መጽሐፍ ቅዱስን መረዳት አይችልም። በመጽሐፍ ቅዱስ ለእግዚአብሔር የማይገባ ግን ለእኛ እንዲገባ የሆን ዘንድ እግዚአብሔር በሰው ሰውኛ ቋንቋ ነው ያጻፈው መጽሐፍ ቅዱስን ለእግዚአብሔር የማይገቡ ቃላት አሉ። እግዚአብሔር ተጸጸተ፣ እግዚአብሔር ተቆጣ፣ እግዚአብሔር ተኛ፣ እግዚአብሔር በላ፣ እንደዚህ የሚሉ ቃላት አሉ። በክንፉ ተሸከማቸው ይላል። እግዚአብሔር ክንፍ አለው ማለት አይደለም፣ አገላለጾች ናቸው። ስለዚህ ይህን ሁሉ እናስተካክል እናስተካክል ካልን ራሱ መጽሐፍ ቅዱስ ላይ ነው ጥያቄያችን ሚ ይህን ያልተረዱ አሳዛኝ ወገኖቻችን አሉ። የክርስቲያኖች አምላክ ይጸጸታል ምናምን እያሉ ባልተረዳ ይምራቸው የሚናገሩት ስለዚህ አሃበድ ውስጥ ለምን እንዲህ ያለ ይኖራል የሚል ሰው መጀመሪያ አረዳድን ካላስተካከለ መጽሐፍ ቅዱስን መረዳት አይችልም። ግን አረዳድ ነው። አረዳድ ያልተቃና ሰው ምንም ነገር ቢኖር ከመንቀፍ ከማየት ወደኋላ አይል። አይሆን አለዛ እሱ ነው መጽሐፍ ያለበት ሌላ ያለሆኑ የሚነቅፍ ከሆነ በቃ ራሱ መርመራ ሊጽፍ የሚችል እና ሶስተኛ አረዳድን ማስተካከል ነው መፍትሄ። አረዳድ ያልተስተካከለ ሰው በእጅ ላይ ኑ ካዩ ካዩት ምንም ነገር ጥሩ ሆኖ አይታይ አተያይ አረዳድም ሶስተኛ አራተኛ አዋልድ ሁሉ ነገር ሃይማኖታዊ ጉዳዮች አይደሉም። አሁን ይህን ሁሉ መለየት ያስፈልጋል። በጊዜ ተጻፈው ሁሉ የሃይማኖት መጽሐፍ አይደለም። በጊዜ ተጻፈው ሁሉ ስለ መድኃኒት የሚናገሩ አሉ፣ በጣም የረቀቁ ፋርማሴቲካል የሆኑ መጽሐፍት አሉ፣ ስለ ማዕድናት የሚናገሩ አሉ። ስለ አየር ጠባይ፣ ስለ ከዋክብት ምርምር ብዙ አይነት መጽሐፍት አሉ። ግን ያው ትውልዱን እነዚህ ዝም ብለው ነው ጥንቋላ መተት ናቸው ግዕዝ ናቸው የክርስቲያን ጉዳይ ናቸው አይመለከትም ብለው ትውልዱን ከዚህ ነጠሉት። የሚያሳዝኑ በጣም ይህ ራሱ ነገር ነው። ምዕራባውያን ግን በተለያየ መንገድ እየወሰዱ የኛ መጽሐፍ እያጠኑ ብዙ እውቀት ያገኛሉ። ይገርማል። ተጨፈኑ ልብለጣችሁ ነው እ የሚያሳዝን ሀያ ስምንት የኢትዮጵያ የግዕዝ መጽሐፍት የሚጠኑባቸው ተቋማት አሉ በዓለም ላይ ሀያ ስምንት በዛ ውስጥ ብዙ እውቀት ስላለ፣ ስለዚህ እነዛ ለዛ ማዋል ስለ እጽዋት ስለ መዳኒት ስለ የሚናገረውን ሁሉ ለሃይማኖት ልጥቀስ አይባልም። ሁሉንም በአግባቡ መጠቀም ሌላው አስፈላጊ ነገር አራተኛ ጉዳይ መሰለኝ አምስተኛ አዋልድ መጽሐፍት በተመለከተ ወደ ጥንቱ መሄድ የሚያስፈልጋቸዋሉ ደኳይ ከዛ በት አምስተኛ ሌላ በአባቶቻችን ስም የተጻፈው የመናፍቃን መጽሐፍት ሊኖሩ ይችላሉ አሉ እንደዛ። ለምሳሌ በቅዱስ ዮሐንስ አፈወርቅ ስም ዘመናትን የተሻገረው የመናፍቃን መጽሐፍት ሊኖሩ ይችላሉ። ለምን? እነዛ መናፍቃን መጽሐፍ መሆናቸው ከታወቀ የገሌ ነው ከተባለ ማንም ስለማይቀበለው ስማቸውም በቅዱሳን አባቶቻችን ስም አድርገው ያስተላለፏቸው የጻፏቸው የመናፍቃን አዋልድ መጽሐፍት አሉ የመናፍቃን ትርጓሚዎች አሉ ኮመንታሪዎች ያን ያክል ዶክትሪናል ነገር ሳይገቡ ስለማይጎረብጡ በጣም በጥንቃቄ ለማይሰው ደህና መስለው የተጻፉ መጽሐፍት አሉ ምንም ጥያቄ የለውም እንዲህ ያሉ ሁሉ ስላሉ እነዚህ ሁሉ መለየት ያስፈልጋል አምስተኛ ስድስተኛ አዋልድ መጽሐፍትን በተመለከተ ጤነኛ ናቸው በሚባሉት እንኳን እንደው የአባቶቻችን ናቸው ጤነኛ ሃይማኖታዊ ትምህርት አላቸው በሚባሉት እንኳን ከቋንቋ ወደ ቋንቋ ሲተረጎሙ የተጨመረ ሊኖር ይችላል በስህተት የተተረጎመ ሊኖር ይችላል ተቃና ትርጓሜ ሊኖር ይችላል ወይም ደግሞ የሆነ አካል የጨመረባቸው ሊሆን ይችላል ልክ በኦሪጂናሉ የሌለ ሲተረጎም ወይም ደግሞ ከአንዱ ቅጅ የሌለ ወደ ሌላው ቅጅ ሲገለበጥ ፀሐፊው ሆን ብሎ የሚጨምረው ሊኖር ይችላል አውቆ የሚያጎለው ሊኖር ይችላል በስተት ሰው ነውና የሚጨምረው የሚያጎለው ሊኖር ይችላል። ይሄን ሁሉ ማየት ያስፈልጋል። ስለዚህ የሆነ ቦታ አንድ አዋለድ ዝም ብሎ የሆነ ነገር ስለተገኘ ቤተክርስቲያን እንድትላለች አይባልም። መጀመሪያ ቤተክርስቲያን የእኔ ነው መቻለችና በግን ስለተጻፈ በብራና ስላለ ሁሉ የቤተክርስቲያን አይባልም። ስለዚህ አዋለድን በተመለከተ ይህንና ይህን የመሳሰሉ በጣም ጥንቃቄዎች ያስፈልጋሉ። ሰው ወደ አዋለድ ከመሄዱ በፊት መጀመሪያ መሰረታዊ የቤተክርስቲያን ትምህርት ዶክትሪናል የሆነ ነገር ነው መማር ያለበት። ያኔ መለየት ይችላል። የትኛው የቤተክርስቲያን ነው የትኛው አይደለም የሚለውን መለየት ይችላል። የትኛው ከቤተክርስቲያን አስተምሮ ጋር ይሄዳል፣ የትኛው የትኛው ላይ ተበላሽቷል፣ የትኛው ተቃንቷል የሚለውን መለየት መቻል ይኖርበታል። አለዚያ ዝም ብሎ ባገኘው የመወሰድ እንደ ጎርፍ ባገኘው የመወሰድ እድሉ ሰፊ ሊሆን ይችላል። ስለዚህ በአጠቃላይ አዋልድንና መሰረታዊ መጽሐፍትን በተመለከተ መረዳት ያለብን እንዲህ ባለ መንገድ ነው። ግን ዋናው መጽሐፍ ቅዱስ ብቻ የሚለው ጉዳይ የቤተክርስቲያናዊ አረዳድ ጉዳይ ነው ዜ